የደቡብ ምዕራብ ኢትዮጵያ ክልል ለእንስሳት ሀብት ለቡናና ሻይ ልማት አመቺ ስነ ምህዳር ያለው አካባቢ ከመሆኑ ጋር ተያይዞ ባለፉት ሶስት ዓመታት በዘርፉ በተሰሩ ስራዎች ተጨባጭ ለውጥ ተመዝግበዋል። የደቡብ ምዕራብ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ የንቅናቄ መድረክ ማጠቃለያ ዕለት ተገኝተው ባስተላለፉት መልእክት የእንስሳት ሀብት ምርትና ምርታማነትን በማሳደግ የተጀመሩ የሌማት ትሩፋት ስራዎችን ከግብ በማድረስ የኅብረተሰቡን ተጠቃሚነት ለማረጋገጥ በቅንጅት ሊሰራ እንደሚገባ ነው እየተናገሩት እኛ አካባቢ ደግሞ ሰፊ ልማት ስራ የሚሰራበት በተፈጥሮም በአርሶ አደሩ አካባቢ በርካታ ቁጥር ያላቸው የቀንድ ከብቶች ፍየልና በግ ያሉበት በአርሶ አደሩ አካባቢም እያንዳንዱ አርሶ አደር አትሊስት በቤቱ ውስጥ እንደው አንድም ሁለትም ሶስትም ላሞች፣ ግደሮች፣ ጥጃዎች፣ በሬ የሚኖርበት ነው። እርሻ የሚያርሰው አርሶ አደር በትንሹ አንድ በሬ አለውም ነው። ምናልባት መሬቱን አከራይተው በሌላ የሚያሰራ ካልሆነ በቀር ሶ፣ ይሄ በአንድ በኩል የእርሻ መሳሪያም ነው፣ ማሽንም ነው። እንግዲህ ወደ ትራክተር ወደ መካናይዜሽን እስከሚሸጋገር ድረስ ይህንን መጠቀማችን አይቀርምና ያ አቅም ነው። በሌላ በኩል ወተት ነው፣ ስጋ ነው፣ እንቁላል ነው፣ አይብ ነው፣ ቅቤ ነው ሶ የዚህ የእንስሳት ልማት ዘርፉን በዋናነት ከሌማት ትሩፋቱ ጋር ብናያይዘው በእነዚህ በሌማት ትሩፋት መንደር ተብሎ በተለዩ አካባቢዎች ላይ የተለየ ኢንተርቨንሽን አንደኛ ከዝርያ ማሻሻል ጋር ብንሰራ ሁለተኛ ከህክምና ጋር ሶስተኛ ከመነዋ አቅርቦት ጋር አራተኛ ከግብይት ስርዓት ጋር እነዚህን አራቱን በእንስሳት ዘርፍ ላይ ትኩረት ብናደርግ በጣም ውጤታማ እንሆናለን የሚል እምነት አለ። የኑሮ ጫናን ለማረጋጋትም የሌማት ትሩፋት ስራዎች በትኩረት እየተሰሩ እንዳለ የተናገሩት ርዕሰ መስተዳድሩ በእንስሳት በቡናና ሻይ ልማት ጥራት ያለው ምርት ለማምረት የግንዛቤ ስራ ሊጠናከር ይገባልም ብለዋል። ይህንን የወተት ላም እርባታንም የዶሮ እንቁላል ጣይ ዶሮዎቹን የሚሆኑ የስጋ ዶሮዎቹን የማርባቱን ሂደት በከተማው የህዝብ ፍላጎት ወይም ፍጆታ ልክ ብናሰፋ በከተማ ላይ እንቁላል በከተማ ላይ ወተት በቀላሉ ማግኘት የሚቻልበት መንገድ ይፈጠራል። ሌማት ትሩፋት መንደሮቹን በየዞኑ ለይተናቸዋል። ወረዳዎቹን በወረዳዎቹ መንደሮች ብዛት ተለይተዋሉ። እነዚህን በተለየ መንገድ መርተን ይሄ የሌማት ትሩፋት ፉል ፓኬጂን የሚያሟሉ አይነት አድርገን እንምራቸው። በዘርፉ የተገኙ በጎ ጎኖችን በማጠናከርና ውስንነቶችን በማረም የህብረሰቡን ተጠቃሚነት እናረጋግጣለን ሲሉ ሀሳብና አስተያየት የሰጡት የንቅናቄ መድረክ ተሳታፊዎች ናቸው። ሁለት ሺህ አስራ ሰባት ሁለት ሺህ አስራ ስድስት ያነሳ ያሉት ሁለት ሺህ አስራ ሰባት ላይ በጣም በተደራጀ ሁኔታ የዞን አስተዳደር የታስክ ፎርስ አደራጅተው በግብረ ኃይል እያንዳንዱ የቡና ኢንዱስትሪዎች እንዲታይ አድርገን እርምጃ ወስደን አሁን ባለ ሁኔታ ደረጃ ሁለት ደረጃ ሶስት ይብን ደረጃ አራት ውስጥ የገቡትን ራሱ እንዳልፍ ጭምራን እያደረግን ነው። ከቦንጋ ከተማ ጀምረን ገጫ ካራ ላይ መንደር የማደራጀት ስራዎች ከሠሩ በኋላ መኖ ተተክሏል። ስራዎች ተጀምሯል። ቅድም ስቀርብ የነበረው ሻምበል በቁጥር አስር በላይ የሆኑ እናት ላሞችን ዶሮም ጭምራ መጥተው ማሰራጨት ከወተቱ ውስጥ ተቀላቅለው የመጡ ሥራዎችን የሠራ ባለበት ሁኔታ ላይ እዛ የገቡ ሰዎች ስራ ገብቶ የዚህን ልምድ ቀጥታ ወስዶ እንዳይተገብሩ የሚያነሷቸው የመሰረተ ልማት ሌላ የሌላ ችግሮች ታንቆ የቆመበት ሁኔታ አለ። እሱ ላይ አሁን አሟጠ መስራት ያለብን፣ የክልሉ ሕዝብ በእንስሳት ሀብት ልማት ዘርፍ ከፍተኛ ቁርኝት ያለው ከመሆኑ ጋር ተያይዞ የሚጠበቀውን ውጤት ለማስመዝገብ የጋራ ርብርብ ማድረግ ያስፈልጋል፣ ሲሉም ነው ዶክተር ኢንጂነር ነጋሽ ዋጌሾ ያሳሰቡት። በክልላችን ያለውን አጠቃላይ የተፈጥሮ ሀብት አቅምን የሰው ኃይል አቅምን መሰረት ያደረገ ድጋፍና ክትትል አድርገን አርሶ አደሩ ጋር አርብቶ አደሩ ጋር ቀረብ ብለን በተጨባጭ ከነበረበት ደረጃ በእጥፍ በሶስት እጥፍ በአራት እጥፍ ማደግ ሲገባን እያሳየን ነው ትንሽ ለውጥ ነው ለውጥ አለ። ያ ትንሽ ለውጥ ግን በቂ አይደለም። ከ2014 ወደ 15 ስንመጣ ትንሽ ጨምረናል። ከ15 16ም የተሻለ ነው። እርግጠኛ ነኝ አሁን 17 ንም አመቱ ማጠቃለያ ስደርስ ብንገመግም በእያንዳንዱ አፈጻጸም ላይ በተወሰኑ ጥቂት ጉዳዮች ላይ ካሉ በቃር የተሻለ ነው። የስድስት ወር አፈጻጸም የሚያሳየው እሱ ነው። የደቡብ ምዕራብ ኢትዮጵያ ክልል እንስሳትና ቡና ለማልማት ምቹ እድል ያለው አካባቢ በመሆኑ የተሻለ ምርት በማምረት የክልሉን የገቢ አቅም ማሳደግ እንደሚገባ የገለጹት የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው ናቸው። አሁን በቀሪ ወራት ውስጥ በወተት በ318 መንደር፣ በዶሮ 636 መንደር፣ በንብ 532፣ በአሳ 92፣ በቀይ ስጋ 284 መንደር ላይ ሰርተን መውጣት አለብን ነው። ይህም ሲባል ከአስከፈ ቅድም እንደተባለው ሁሉም ወረዳ ላይ ሁሉም ቀበሌ ላይ እንደርሳለን የሚል አደለም። በዋና ዋና ኮሚኒቲዎች በ20 ወረዳዎች በ318 ቀበሌዎች ነው። የስራ የሚሰራው የክልልና የዞን ከፍተኛ አመራር አካላት የስራ ኃላፊዎችና ባለሙያዎች በንቅናቄ መድረክ ተገኝተዋል።